ወንድማችን ማችን ስቲፋኖስ ሁላችሁ ሊቃውንተ ቤተክርስቲያን አባቶቻችን እንደምን ቆያችሁ? እንኳን ደስ አለ ብላችኋቸው እንጆላችሁ ከወንድማችን ወንድ ስቲፋኖስ ጋር እንድንተዋወቀው ረጅም ዓመታት በፊት አርባ ምንጭ አገልግሎት ሄደን እዛ ተዋወቀን። ከዛ በኋላ እየተደዋወልን ብዙ ጊዜ እንነጋገራለን መካከል በዛሬ ዕለት ደግሞ ዝማሬውን በማስመረቁ እንኳን ደስታለን በማለት የተወሰነች ደቂቃ ብቻ መልእክት አስተላልፋለሁ። መዝሙር አስመርቃለሁ ሲለኝ፣ እስቲ ግጥሙን ላክልኝ ያሉት ግጥሙን በዋትሳፕ ላይ ላክልኝ እና በጣም የማረጉን ሁለት ስንኞች ብቻ ነው በተወሰነ መልኩ ላቀር የምችለው። አንደኛው ምን ይላል ከዝማሬው መካከል የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው ባህሪያም አምሳሉ መንግስቱን እንዲያወርስ የዘላለሙን በውስጡ አኖረለት ህያዊት ነፍሱን። ሌላ ጥሩ ማለት ነው። አታጫዋጫውነት ክታለ ይህምና አንድ መረት ግምት ምን ይላል? ጽጌ አስጠራየ እያሉ ሲያዜሙ የካህናቱን ድምፅ ጆሮቼ ሲሰሙ መከራሽን አሰብ ረሃብና ጽሙን በግብፅ በረሃ የደረሰብሽን ይላል። ሁለቱ ብቻ በተወሰነ መልኩ ለማብራራት ሞክራለሁ እና ዝማሬው፣ ዜማው የዜማ ሊቅ በመሆናቸው እዛ ውስጥ አልገባም። ነገር ግን እጅግ ነፍስ የማረጓት ምን ይላል? የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው በአርያው አምሳሉ እና የእግዚአብሔር አርያ የእግዚአብሔር አምሳል ምናችን ውስጥ ይገኛል? እሳቸው አሉት ነፍስ ላይ ነው እኔ ደግሞ ስጋ ነፍስም መንፈስም ላይ አያ እግዚአብሔር እንዴት እንደሚገኝ ብቻ በጥቂቱ ለመናገር ሞክራለሁ። አንድ አስገራሚ ነገር በዘመናችን ሳይንቲስቶች ያገኛሉ። ያ ሳይንቲስቶች ያገኙት ግኝት ምንድን ነው? የእግዚአብሔር ፊርማ ነው። የማን ፊርማ? የእግዚአብሔር ፊርማ ማለት ምን ማለት ነው ሲባል፣ እያንዳንዳችን ሰዎች ውስጣችን ምን አለ? ዲኤንኤ አለ። ምን አለ? በጣም መመሪያ የሚሰ ለመሞትም ለመኖርም ለመንቀሳቀስም መመሪያ የሚሰጥ ሴራችን መሀል ኒውክለሱ ውስጥ ዲኤንኤ የሚባል ነገር አለ። እውነትና እውነት ነው። አንድ ሰው ልጅ አልወለድኩም ብሎ ቢክድ ምኑ ይመረመራል? ዲኤንኤው ሲመረመር ከወለደ ወልደሃል። እውነት ነገር ነው። እግዚአብሔር ያስቀመጠው እና ሴራችን ውስጥ የተቀመጠው ኒውክለስ ሲመረመር ብዛቱ ስድስት ቢሊየን ሚደሎች ነው ስታባቸው ጎ የሚደርግ ነው። ስድስት ቢሊየን ፊደሎች ማለት አንድ ሺህ መጽሐፍ ጉዙት ያሉ ፊደላት ብዛት ማለት ነው። አንድ ፊደል ቢጎልን ሰው በግሩ ይሄድ አይችልም። አማረ ሲሁል ሆኖ በውንጭ ይሄዳል። ታዲያ እግዚአብሔር ይህን ምስጢር እንዴት አስቀመጠው? በመሳሪያው በዘመናዊ ቴክኖሎጂ በደምብ ማየት ይቻላል። እያንዳንዳችን ውስጥ እግዚአብሔር ያስቀመጠው ፊደል እንጻፍም እኔም፣ አንተም እናንተ ሁላችሁ ሃምሳ በ ከች ሲመለከቱት ቅርጾ ቅርጹ የያዕቆብ መሰላል ይመስላል። እንደዚህ አይነት ነው የሚወጣበት የሚወርድበት መሰላል። መሰላል እርከን እና እርከን ውስጥ አራት ነገሮች ተገኙ። ምንድነው የተገኘው? ልክ አስረኛው ላይ ውዮባችን ውስጥ ያለ ነው የሆነነ ድልድይ ብሪጅ ይሠራል። ቀጥሎ አምስተኛው ላይ ብሪጅ ይሠራል። ስድስተኛው ላይ እንደዚሁ ይሰራል። አምስተኛው ላይ እንደዚሁ ይሰራል። ምንድን ነው እግዚአብሔር ሰው ላይ ያስቀመጠው የሚል ምርምር ተጀመረ። ይህ የቅርብ ጥናት ነው የምነግራቸው። ይህን ግኝት ያገኙት የእስራኤል ሳይንቲስቶች ናቸው። እነሱ ደግሞ ዝም ብለው የሚመራመሩ ብቻ ሳይሆኑ የሃይማኖት የውንትን ጨምረው ሚያጠሙ ናቸው። የተበተበ ጥናት የለም። ስለዚህ የፕሪቲዳ ራንን አምጥተው ለምንድን ነው እግዚአብሔር እያንዳንዱ ሰው ላይ አስን አምስትን ስድስትን አምስትን ያስቀመጠው ብለው

አስረኛው ዮድ ነው እንደምታውቁት፣ ይህ ማለት ነው እግዚአብሔር ቀኝ ማለት ነው። አምስተኛው ቀይ ነው። ስድስተኛው ዋው ወይም በእኛ ዋው ይብለዋል፣ አያያዥ ነው። አምስተኛው ዋው አንድ ላይ አደጋሉ ነው። ቁጥሩን ወደ ፊደላቸው ነው፣ ቁጥሩ ወደ አሌፋት ቁጥሩ ሲያደርጉት የማንስ ሆነ የእግዚአብሔር ስም ሆነ ምን የሚል ስሙ የሀው የሚለው ስሙ ያያሽ ያያሽ ነው የሀው የሚለው ስሙ ሆነ ሰዓት ሲልስሎ ፊርማውን እንደሚያቆም እግዚአብሔር ሰውን ፈጥሮ ምኑን ያተመበት የተቀደሰ ስሙን ያተመበት በሳይል ጌታ ለላስ ብሎ የሰው ልጅ ላይ ታትማል ማለት ነው እና በእውነት በጣም ደስ ያለኝ የሰው ልጅ መርጦ ከፍጥረቱ ሁሉ አክብሮ ፈጠረው።

ምን አለ ነፋስ አለ። ን የሚባል ነፋስ አለ። ቀጥሎ ጠፈር እምትተውት ወደ ምድር እምትመጡ ውሃና መሬት አለ። ስለዚህ ደረጃው ምንድን ነው? እሳት ቀጥሎ ነፋስ፣ ቀጥሎ ውሃ፣ ቀጥሎ መሬት፣ ሰማይና ምድር ይሄ ነው። ታዲያ ሰውን ሲፈጥረው ይህን ነው ኮፒ ያደረገው። ለምሳሌ ልክ እንደ ሰባቱ ሰማያት ጭንቅላታችሁን ተመበጡ። ከአንገት በላይ ከምን በላይ ከአንገት በላይ ይሄ በምን ይማቀራ? በእሳት ይማቀራ። ምክንያቱም ሰባቱ ሰማያት ከእሳት የተፈጠሩ ምክንያቱም ችግራት ምንድነው? እሳት እሳት ምን አለው? ብርሃንና ሙቀት አለው። ለምሳሌ ስትናገዱ ግንባራችሁ ምን ይሆናል? ቡሩ ይቃጠላል፣ ደግሞ የእውቀት ብልጭታ ይወጣበታል። እሳት ማለት ነው። ልክ ለሰባቱ ሰማያት ስንት አይኖች አሉ? አራጃቸው አጥቶ ወደ ስንት ጆሮች አሉ? ስንት አፍንጫ ተጋዳሉ

ይሰጣል ከሳምባ ለዚህ ነው ሰው አየር ሲያጥረው ልቡ ጫን ጫን እያላችሁ እንጸጥታላችሁ። ነፋስ ቀጥሎ ውሃና መሬት ቢሆነ ሆድቃችን ኩላሊታችን ላይ ምን ይበዛል? ውሃ ይበዛል። ከወገብ በታች ምንድነው? መሬት ነው ማለት ነው። ስለዚህ ሰማይና ምድር ምን አድርጎታል? አዋ ይወታል ማ እግዚአር እግዚአብሔር ይፈጥራል። ይህ የሚታየው ግዙፉ ነው። ወደ ርቀት ውስጥ ስንገባ ደግሞ ነፍስና መንፈስ አለ። ልክ እንደሁ እንቁላል ከላይ ምን አለው? ጥፍት አለው? ውስጡ ስትገቡ ምን አለው? ነጭ ነገር አለው። መሀል ስትገቡ ምን አለው? አስኳል አለው። ይህ ማለት የእንቁላል ጥፍት ነው። ነፍሳችን ምንድን ነው? ነጩ ነው። መንፈሳችንስ አይዛችን አስኳል ነው። ስለዚህ ሰው የማን መቅደስ ነው? አራ አይዟቸው አትብ እግዚአብሔር መቅደስ ነው። እስኪ መቅደስነታችሁ በአጭሩ ላሳያችሁና አበቃለሁ ስንት እግሮች አሉ ከዛም ከድሮሽ ወራ ምን አለ ይሄ ጨጓራ ካባቢ ጉዳይ ትናን የሚቀጣጠልበት ምግብ የሚፈጭበት ዳይጀስት የሚያደርግ ጨጓራው ቆፍ ምናም እጥፍ ስታለ ኦዲጋች ነገር ምስጢሩ የሚጀምረው ሲና ተራራ ላይ ነው። ሙሴ ሲና ተራራ ላይ ሲወጣ የብርሃን ድንኳን እግዚአብሔር ያሳየዋል። ስንት ክፍሮች አሉት? ሶስት ክፍሮች አሉት። እና ቀዳሚያ ለዚያው ነው ወገዳግም አርዮ ለሙሴ ያችን ኮፒ አድርጋ ስራ እና ሙሴ ሶስት ክፍል አድርጎ ሰራ። አደባባይ አፀደ ደብተራ ይባላል እንደዚህ ሲበሉ ቅድስት ውስጥ ምን አለ? የጣን መሰውነ እንደዚህ። ወደ ውስጥ ስንገቡ ቅድስተ ቅዱሳን አለ እና ቤተ መቅደሱ ሲሰራ ሁለት መሰሶ ነበረው። ያሁንና በደዝ ይባላሉ። በ በቃ አለቀ። እኛም መቅደሱ ስንት እግሮች አሉ? እንደ ያቁምና እንደ በለዝ ማለት ነበር። ከዛ እንደ አደባባይ ምን አለ ካሁን ስትኖ የእጣን መስዋዕት እንደሚሰዋበት ልባችን አለ። ቅድስት ነው። ይሄ ምንድን ነው? ቅድስተ ቅዱሳን። ስለዚህ ሰው የእግዚአብሔር መቅደስ ስለሆነ ዘማሪው በመዝሙሩ ላይ ቅድም ያለውን ብሏል ማለት ነው። ሌላው አለቃ ያለው ታምሮ ስብከታቸውን ከአይነ ስብከታቸው ብዙዎቻቸው ሰብታቸዋል እና አንድ የራስ ቀለ ስብከት ነበራቸው። ጥቅምት መድኃኔዓለም ይሁን መጋቢት መድኃኔዓለም የሰበኩት ከሁለት አምቀ ነው እና

አሁን የጌታ የስቅለቱ ምስል ስታዩ የሆነ ጭንቅላት ታያላቸው አይደል? የሆነ ጭንቅላት ከታች እሱ የአዳም ጭንቅላት ነው ይባል ተሻ አዳም አዳም ስንተኛ ፍጥረት ነው? አያ ሁለተኛ። በጣም ጥሩ ጌታ የተሰቀለው ማን ጭንቅላት ላይ ነው? አዳም ርሻ አዳም ላይ ነው። ስለዚህ የሰው ልጅ በተፈጥሮ እግዚአብሔር ወደዚህ ሽምግር ሲያመጣው እያንዳንዱ ሰው

ችግርና ሲጋፈጥ የመቅረብ ስርዓት ነው እዚህ ውስጥ ያለው። አንደኛ የምታገኝ የመሰላችሁ በሄዱን ገነት የሕይወት ዛፍ ስር አራት ወንዞች አሉ ኤፌሶን፣ ግዮ፣ ጤግሮስን ኤፍራጥስ ልክ እንደዛ ትልቅ ዛፍ እዚህ ውስጥ አለ እንደዚህ እና ሳይንቲስቶች ይሄንን የሕይወት ዛፍ ሰምነት ዘንድ ከስሩ ደግሞ እንደ ማራ ወንዝ እና እንደ ወጣት ወንዝ የሚመነጩ ፈሳሾች አሉ። ሌላው በጣም የሚያስደንቀው አስራ ሁለት ቅርንጫፎች አሉ። አስራ ሁለት ቅርንጫፎች ከተጎዱ ሰው ማየት አይችልም፣ ማውራት አይችልም፣ መስማት አይችልም። አንለቀም እንደምን ደግሞ በጣም የሚገርማቸው በጣም የሚፈሳ ዘይት አለ። ምዙ ዘይት በጣም ሚያበራ ከሆነ ከዚህ ጀምሮ እስከዚህ ድረስ ይወጣል። አሁን መሣሪያ ዋል እና ሳይንቲስቶች ገርማቸው ምናምን ይሄ ሳይንቲስት ዝም ብሎ አያስቀምጠውም። ስለዚህ ስሙን ምምኖ ሰየሙት፣ ክራይስቶ ወይ የክርስቶስ ዘይት ብሎ ሰየሙ። አሁን ሳይንቲስቶው

እኔ ዛፍ ሳይ አቢ በቃ ዛፍ ነው ይመስለኛል። ዛፍ ምን አለው? ከታሽ ምን አለው? ስር ከስር ቀጥሎ ከግንድ ቀጥሎስ በግንዱ ላይ በቃ ተመልከቱ። እንደ ስር እግራችሁን አስቡ። እንደ ግንዱ ደግሞ አከርካሪያችሁን አድርጋችሁ አስቡ። እንደ ቅርንጫፍስ በእጅ ላይ ምን ጣት በጣት ላይ ደግሞ ሸምተሮች ሸምተሮች፣ ይሄ ደግሞ የዛፍ ጫፍ አድርጋችሁ ስንት መጣላችሁ። ስለዚህ ስንት እግሮች አሉ? አባትና እናት አለን ማለት ነው። ዝም አለው ቤተሰብ ማለት ነው። ግን ትንሽ ደግሞ ከፍ አድርጋችሁ ስታስቡት ስንት እጆች አሉ? የሙሴን ሕግ ይላሉ እጅ ላይ ጻፈው። የክርስቶስ ሕግ ደግሞ ብላ አተመው ይላሉ እነት እግዚአብሔር መውደድ እንደ ሁለት መዳፍ እንደ ጽላት ነው፣ እንደ አስሩ ጣቶች። ይሄ ቀላል ጽላት ካንባችሁ ምን አሉ? አስሩ ትዕዛዛት እዚህ ነው ማለት። ስለዚህ በዝማሪያቸው ላይ እግዚአብሔር ሰው ሲፈጥረው በምኑ ፈጠረው እና ምን

ፕሮቶኑ ስምንት ነው፣ ኤሌክትሮኑ ስምንት ነው፣ ኒውትሮኑ ስምንት ነው። ስምንት ስምንት ስምንት ኢየሱስ ክርስቶስ ብቻ ነው። ፕሮቶኑ ስድስት ነው፣ ኤሌክትሮኑ ስድስት ነው፣ ኒውትሮኑ ስድስት ነው። ስድስት ስድስት ስድስት በጣም አስገራሚ ነገር። ሌላ አንድ ዝማሬው በሁለት ደቂቃ ጨረስ ጽጌያስተራይ ያሉ ሲያዜሙ የካህናቱ ድምጽ

እመቤታችንን የሚወድ ታላቅ አባት ነበር፣ ወንድም ነበር። ሁሌ በላቱ ሰላምታ እየጸለየ ያወድሳታል። ሰዎች በግፍ ከሰውት ለስቅላት አበቁት። ግን እየተሰቀለ በሰላም ቅዱስ ገብርኤልን ደጋግሞ እየጸለየ ነፍሱ ከሥጋው ተለየች። በረከቱ ይደርብን። በኋላም እመቤታችን ለኤጲስቆጶሱ ተገንጻ፣ ወዳጄ ሰዎች በግፍ ገለውታል፣ ልጄን ለስራቸው ይከፍላቸዋል። አንተ ግን አጽኑን ወስደን ቤተ ክርስቲያን ቅበረው፣ አለች። ማህበሩን አስከትሎ አጽሙን ወስዶ ቤተ ክርስቲያን ቀበረው። ወዲያው በሳምንቱ አንዲት አበባ በቅላለች። ያች የበቀለችው አበባ በጣም ታምራለች። እንደገና ቅጠሏ ላይ የቅዱስ ገብርኤል ሰላምታ ተቀምጿል። በሰላም ቅዱስ ገብርኤል የሚለው ሰላምታ ተቀምጿል። ደነገጡ። ዋለ ለኤጲስቆጶሱ ነገሩት። መጥቶ አየ፣ አደነቀ። ስሯ ኬትን የመጣችሁ ተብሎ ተቆፍሮ ሲታይ እመቤታችንን ከሚያመሰግነው ከሰውየው ምን ላይ ነው? ከሰውየው ምን ላይ ነው? አጽም ላይ ነበር የሞታችሁ ማለት ነው። እመቤታችን በረከቶ ይለሉ። ስለዚህ ይሄንን በዝማሪያቸው ላይ አይተናል። ዘመኑ ዘመነ ጽጌ ነው። ቀይ አበባ አለ፣ ነጭ አበባ አለ። ቀይ ማን ጌታ ነው፣ ነጭ ስማን ጌታ ነው። ለምን ጽጌ አበባ ሲከር ልብስ ለምን ስለምን ቀላ ይለዋል። ደሙን አብስሷል? ነጭ ምንድን ነው? ትንሣኤው ነው ቀይ ምንድን ነው ስጋን ተዋሪባ ነጭ ምንድን ነው የባህሪ አምላክ ነው እና ዘማሪ እስጢፋኖስ በዝማሬያቸው ላይ ይሄንን ጠቅሰው በተወሰነ መልኩ አንድ ቤ እኔ እንደዚህ ከተደሰትኩ እናንተ ደግሞ ከጣየነ ዘማሪው ጋር ተዋህዶ ይህን ልዩ ዝማሬ የተሰሙት ነፍሳችሁ እንደምትለመልን አምናለሁ። ያስተማረን አምላክ ስሙ የተመሰገነ ይሁን። በድጋሚ እንኳን ደስ አለ ድንግ ለማለት እወዳለሁ ደሴ ሁ